የዘቢብ መልኬ መጽሐፍ ነው። ኮላሽ ሁለት መጽሐፍ ነው፣ በአንድ ጊዜ ያወጣችው። መሀመድ ካሳን በጣም አመሰግናለሁ። በስጦታ ነው ያበረከተልኝ። እግዜር ይስጥልኝ። ፊርማውን ሳላስፈርም የባለቤቱ ነው። በጣም ድንቅ ድርሰቶች ናቸው ያጨቁት። ተው እንጂ አንተ። አጫጭር ልቦወለዶችን የያዘ ነው። እስኪ አሁን ቀጥታ ወደ መጽሐፍ ሪቪዎችን እንመለሳለን። አብራችሁን ሁኑ፣ ጥሩ ጊዜ እንናፈቅላችኋለን። እሺ ተመልሰናል። ሁለቱ የጀግኒቷ መቤት መጽሐፍ ነው። እንዴት አየሁ? እስኪ ከመነሻው ስለ ልጅቷም ማውራት ትችላለህ። ምንም እንኳን ጀርባው ላይ ስለ የለም። አዎ፣ እንግዲህ እነዚህ ሁለት መጽሐፎች እጄ ላይ አሉ። ይሄኛው ደሸቆ ይባላል። ሁለት መቶ ሶስት መቶ አስር ፔጅ አለው ይሄ ደግሞ 214 ፔጅ አለው። በተከታታይ ነው ያነበብኳቸው። እነዚህ ያው አንዳንድ ቀን ነው ያነበብኳቸው ሁለቱንም፣ በጣም ቆንጆ መጽሐፍ ነው ከጀመርኮ እኮ አስቀም። አዎ አንደኛ ነገር ልብ አንጠልጣይ መጽሐፍቶች ናቸው፣ እንደዚህ ደስ የሚሉት። በተለይ ደግሞ ይሄ ደሸቆ የተባለው መጽሐፍ አዲስ መጽሐፍ ነው። የሚገርማችሁ ይሄኛው 2017 ሚያዝያ ላይ ነው የታተመው። ይሄኛው ትንሽ ቆየት ለ2014 ላይ ነው የታተመው። እና በብዛት የሚያትቱት ማህበራዊ እና ፖለቲካዊ ጉዳዮች ላይ ናቸው። እና ይሄኛው በተለይ ደግሞ ደሸቆ የሚለው መጽሐፍ በጣም የሚገርም ትርጉም ያለው መጽሐፍ ነው። በነገራችን ላይ ውስጡን በደንብ ታሪኩን በተለይ ደግሞ ስለ ደቡብ ክልል ስለ ደቡብ ክልል በደንብ መልክዓ ምድሩን ማወቅ ከፈለጋችሁ፣ ስለ ደቡብ ታሪክ፣ ስለ ደቡብ ህዝብ፣ እውቀት ስለ ባህሉ፣ ስለ እምነቱ ማወቅ ከፈለጋችሁ ሳትሄዱ ደቡብ ክልልን መረዳት የምትችሉት መጽሐፍት ነው። የሚገርማችሁ እውነት አንብባችሁ ጥሩ እውቀት ታገኙበታላችሁ። በዚህ አጋጣሚ እንደውም ቃሉ ለየት ያለ ነው። ደሸቆ ማለት በጭድ የተሞላ ልክ እንደ ስልቻ ያለ ግን ከከብት የሚሰራ ነው እና አንዳንድ ጊዜ እንደ ትራስ ያለ ነገር ነው። ከብቶች ይወልዱና ላሚቷ ስትሞት ጥጃው የሚያጠባው ሲያጣ የሚጠባው ሲያጣ እንዳይሞት ላሚቷን ያወጧትና ስጋዋን ይበልጧትና ልክ እንደ ስልቻ እዛ ውስጥ ጭድ ይከተትበታል። ግን ያቺ ሴት ያቺ ይቅርታ ያቺ ላም ትክክለኛ ሕይወት አላት አይደለችም፣ በጭድ የተሞላች ግዑዝ አካል ነው የምትሆነው ከዛ በኋላ። እና ደሸቆ ማለት የእቃ ቁስ ነው። እና በደንብ ደሸቆ እንዴት እንደተባለ ለምን በእንደዚህ አይነት ነገር ስም እንደወጣለት በደንብ ታዩታላችሁ። ታሪኩ የሚያትተው አንድ በዲፕሎማ የተመረቀ ከመምህራን ኮሌጅ በዲፕሎ በቆንቆ ተመረቀ አንድ ወጣት እንዴት በክፍለ ሀገር ተመድቦ ደቡብ ክልል ሄዶ እንዴት ሰርቫይቭ አድርጎ እንደሚመጣ በዛ ውስጥ ደግሞ የኢትዮጵያን ፖለቲካዊ ሁኔታ፣ ማህበራዊ ሁኔታ በደንብ የሚያትት በጣም ቆንጆ መጽሐፍት ነው እና በጣም ልባን ጠጥታ በጣም ጥሩ ጥሩ ታሪኮች ያሉት መጽሐፍት ነው እና ሀገራዊም ሃይማኖታዊም እውቀት ታገኝበታለን። ይህኛው ሁለተኛው ደግሞ የእሷ ያመቤተሾ መጽሐፍት ነው ምንሽሮ ይባላል። እሱንም ከትናንትና ወዲያ ነው ያነበብኩት። ይሄም ደግሞ በጣም የሚገርም መጽሐፍ ነው 2014 ላይ የታተመው በይበልጥ ደግሞ ፖለቲካዊና ማህበራዊ ነገር ላይ በደንብ ያትታልና የተለያዩ ወጎች ነው ያሉት ልክ እንደ ዶክተር አለማየሁ ዋሴ አይነት አጻጻፍ ያለው አይነት ነው እና ልክ እንደ ሰበዝ አይነት ዘውግ ያለው ነው። በጣም መሳጭ ታሪክ ነው ያለው። ጥሩ ጥሩ ታሪኮች አሉት እና አንብባችሁ ቁም ነገር እንደምታገኙ ተስፋ አደርጋለሁ። ቅድም የተናገሩትንም ነገር መድገም እፈልጋለሁ። ምክንያቱም አንዳንድ ጊዜ አይምሯችን አሁን ይህን ደሸቆን ባነበባችሁበት ቀጥታ ደቡብ ክልል ሄዳችሁ የደቡብን መልካም ምድር የደቡብን ህዝብ ባህል፣ ኑሮ ልክ በህሊ ናችሁ ትስሉት ትስሉታላችሁ። ልክ አንዳንድ ሰዓሊ ይህንን መጽሐፍ አንብበህ ሳለው ሲባል ምንም አይከብደውም፣ ያወርደዋል ብሩሹ ላይ ካንቫሱ ላይ ማለት ነው። ልክ እንደዚህ ነው። በቃ መጽሐፍት ማንበብ ማለት አይምሯችንን ልክ ህሊና ስዕል ማስቀመጥ ነው። ስለዚህ አእምሯችን የፈጠራው መፍጠር አቅሙ ይጎለብታል፣ ይጨምራል። ስለዚህ በጣም ቆንጆ ቆንጆ መጽሐፍቶች ናቸው እና ብታነባቸው መክራቸዋለሁ። አመሰግናለሁ፣ በጣም አመሰግናለሁ። እግዜር ይስጥልን ክብራትና ክብራን። እንግዲህ በሰላሳ ሁለተኛው የሰብ ላይብረሪ ቀናችን እንዲያሉ ሀሳቦችን ከመጽሐፍ ገጾች ውስጥ ያገኘናቸውን እንግዲህ ያጋራን ወንድማችን ተገኘ ወርቅ አውላቸውን በእናንተ ስም እናመሰግናለን። በመክተሚያው ላይ እንደው ሀሳብ ብትሰጠን ደስ ይለናል። ትውልዱ ላይ እስቲ ትችትን ተች ወይም ደግሞ ሂስ እንሂስ። ዛሬ ላይ አሁን ኃላፊነት የመቀበል ያገባኛል የሚል ስሜት እያጣ የመጣ የትውልድን እይታ ወይም ገጽታ እናያለን። ምንድን ነው ይሄን ነገር የከሰተው ብለህ ታስባለህ? ኃላፊነትን ለመቀበልም ጣት ከመቀሰር ሰበብ ከመደርደር ወጥቶ እኔም የመፍትሄው አካል ነኝ የሚል ስነ ልቦናዊ ዝግጅትን ያጣበት ክፍተት የተፈጠረው ከምን አንግል ነው? ምን ሆኖ ነው? ምን ተበድሎ ነው? ምን አቶ ነው ብለህ ትላለህ? እስኪ እዚህ ላይ ያለህን እይታ ንገረኝ። እንደው የታዘብከውም ካለ በዛው ጎን ለጎን ብትነግረን አመሰግናለሁ። ድጋሚ አመሰግናለሁ። እንግዲህ ብዙ ጊዜ አሁን ይሄ ትውልድ ይሄ ትውልድ ይባላል። ይሄ ትውልድ ችግሩ ምንድን ነው? ወይም ደግሞ በብዛት ግላዊነት ላይ ያተኩራል። እኔ አይመለከተኝም ይሄ እኔ ችግር አይደለም ብሎ ይናገራል እና ይሄ ችግር ከየት ነው የመጣው? ይሄን ችግር ከማን ነው የወረሰው ብንለው፣ እኔ እንደኔ ምልከታ ኃላፊነትን ወስዶ አንድን ነገር መቀበል ሌላ ኬዝ ነው። አንዳንድ ነገርን ደግሞ አይመለከተኝም ማለት ደግሞ ሌላ ነገር ነው። ግን ብዙ ጊዜ ለዚህ ትውልድ ምክርም የምመክረው ለዚህ ትውልድም አንድ ሀሳብ የምሰጠው ምንም ነገር ቢሆን የኢትዮጵያ ሕዝብ ከአንድ ነገር ውጭ መኖር ይችላል ብዬ አላስብም። ይሄ ነገር ምንድነው? ሃይማኖታዊ ነገር ነው። ሰው ብዙ ነገሩን በጣም ብዙ ነገሩን መስዋዕትነት የሚከፍለው ለእምነቱ ነው። ብዙ ነገሩም የተቀዳውም ከእምነቱ ነው እና ኃላፊነቶችን ከመውሰድና ለሀገር ከማሰብ አንጻር ሰው በጣም ብዙ ነገሩ ላይ መሰራት ያለበትም፣ መንግስትም ብዙ ነገሩን ህዝቡን ማዳንም ወጣቱንም ማደግ ከፈለገ በሃይማኖቱና በባህሉ እንዲኮራ ቢደረግ ብዙ ነገሮች ኢትዮጵያ ላይ ይቀየራሉ ብዬ ተስፋ አድርጋለሁ። ምንድነው ብዙ ጊዜ ወጣቶች ሀገራቸውን እንዲወዱ ህዝባቸውን እንዲወዱ ቤተሰባቸውን እንዲያከብሩ መጀመሪያ የሚማሩት ከቤተሰባቸው ነው። ቤተሰብ የሚማረው ደግሞ ከሃይማኖት ነው። ስለዚህ ሰው እናት አባቱን ማክበር ከተማረ ለባዳ ደግሞ የሚጨነቅ ሰው ይፈጠራል። ስለዚህ ይህንን ደግሞ የምናገኘው በሃይማኖት ተቋማት ሃይማኖተኛ ሲኮን ነው። የትም ሀገር ላይ ሃይማኖት የሌለው ሀገር ሰው ቢገደል አይጨንቀውም። ሰው ቢታረድ አይጨንቀውም። ሀገር ቢጠፋ፣ ድንበር ቢጣሳ አይጨንቀውም። ሃይማኖት ካለ ለወንድሙ ያስባል። መጀመሪያ ከእግዚአብሔር ቀጥሎ ባልንጀራ እንደ ራሱ ውደድ ነው። እንደውም በቤተ ክርስቲያን አስርቱ ቃላት በሁለት እጆች ይመሰላሉ። አምስቱ ለእግዚአብሔር ፍቅር ነው፣ አንዱ ደግሞ ለሰው ፍቅር ነው። እነዚህ ሁለት እጆች አንደኛው የእግዚአብሔር ፍቅር ነው፣ አንደኛው ደግሞ የሰው ፍቅር ነው። ከአስሩ ሕግጋት አምስቱ ለሰው ልጅ የተሰጠ ነው፣ አምስቱ ደግሞ ለእግዚአብሔር የተሰጠ ነው። ስለዚህ አትስረቅ፣ አታመንዝር የምንላቸው እግዚአብሔርን ፈጣሪ እና አክብር የምንላቸው ለእግዚአብሔር የተሰጡ ናቸው። የባልንጀራን ሚስት አትመኝ፣ ባልንጀራን እንደራሱ ውደድ የምንላቸው ነገሮች ደግሞ ለሰው የተሰጡ ናቸው። ስለዚህ ምን ያህል በዚህ ደረጃ የሰው ልጅ ክቡር እንደሆነ የምንረዳው ሃይማኖት ላይ ስንሄድ ነው። ስለዚህ ደግሞ ሰው ሃይማኖቱን ሲያከብር የሰው ክብር ይገባዋል። የሰው ክብር ገባው ማለት እግዚአብሔርን አወቀ ማለት ነው። ስለዚህ የሰው ልጅ ደግሞ የእግዚአብሔር ፎቶግራፍ ነው። አንዳንድ ጊዜ አሁን ፎቶግራፍ አንስተን ይህ ፎቶግራፍ አስጠላኝ ብለን ቀደድ ነው ማለት ሰውየው አስጠላኝ ነው በእያዘው ስለዚህ ሰውን ማክበር ሰውን ማፍቀር ለሰው ክብር እንዲኖረን የሚያደርገው ሃይማኖተኛ ስንሆን ነው። ስለዚህ የእግዚአብሔር ፍቅር በልቦናችን ሲመላ ሰውን እናከብራለን ብዬ ተስፋ አደርጋለሁ። እና እንደ አጠቃላይ ብዙ ጊዜ ወጣቶች ከመንፈሳዊ ቦታ ሲርቁ፣ ከቤተ ክርስቲያን፣ ከመስጊድ፣ ከቸርቾች ሲርቁ ለብዙ ነገሮች ይጋለጣሉ። መፍትሄም የሚመጣው ኢትዮጵያ የክርስቲያን የአማኞች ሀገር ናት እንደሚባሉ ሁሉ አሁን ያለው ትውልድም ደግሞ ልክ ይህንን የሚያጓጡትን ማክለድሮ እንዲኖር ወደ ሃይማኖት ቢጠጋ ጥሩ መፍትሄ ይመጣሉ እየተስፋ አደርጋለሁ እና አሁንም ብዙ ችግር ቢፈጠር ለምሳሌ፣ አሁን አሁን አሁን የምታዘበው ነገር አንዳንድ ነገር ሰው ቤቱ ቢቃጠልበት ምንም ችግር የለውም። አሁን ከዚህ ብዙ ነገሮች ተፈጥረዋል። ሰው ማያልቅስ የማህበረሰብ ስል የለም። ሕፃኑ በትምህርቱ ይከፋዋል፣ ወጣቱ በኑሮ ይከፈዋል፣ ኢኮኖሚ ይከፋዋል፣ ማህበራዊ ኑሮ ያስከፋል፣ ብዙ ነገር ያስለቅሰዋል። ይሄ ሁሉ ነገር ደሞ ሊተነፍስ የሚችለው ቤተ ክርስቲያን ሲሄድ ነው። ሁሉ ነገር ሲሆን ነው። የሃይማኖት ተቃውሞ ሲጠፋ ሰው ሊጠፋል። ለምሳሌ ተማሪ በዚህ ሰዓት ስለ ትምህርቱ ይጨነቃል። ነጋዴው ስለ ኢኮኖሚ ይጨነቃል። ማህበራዊ ነገሩ፣ ፖለቲከኛነቱ፣ ዘረኝነቱ ያስጨንቋል። ይህ ሁሉ ትቶ ግን ሊተነፍስ ሊያልቅስ የሚሄደው ቤተክርስቲያኑ። ቤተክርስቲያኑ ከፈረሰ፣ ሃይማኖቱ ከተጣሰ ሰው በቃ ምንም ተስፋ የለውም እና ይሄ የመጨረሻው መስመራችን ነው። ስለዚህ ምንም ቢሆን ሰው ሃይማኖቱ ላይ እምነቱ ላይ ባይተኩር ብዙ የተረጋጋ ነገርና ብዙ ሰላም ይኖራሉ የተስፋ አድርጋለሁ። ስለዚህ ኃላፊነትን ለመቀበል ቅድሚያ በዚህ በማህበራዊ እሴትን ሊገነቡ የሚችሉ መሰረቱ እንዳይናድ የሚያግዙ ሃይማኖታዊና እና ማህበራዊ መሰባሰቢያ ኦዳችንን መጠበቅም ከለላ መሰጠትም አለባቸው ብለህ ነው የምታስበው ኃላፊነት ትውልዱ ሊያጣ የቻለበትና ለመቀበልም መዳዳት የተቃተው ከዚህ ጋር የተያዘ ነገር አለ ብለህ ታስባለህ? ኃላፊነት ለመቀበል መጀመሪያ ያገባኛል ስሜት መጥፋት አስተውላለሁ። በእርግጥ ሁሉም እኔ አይመለከተኝም ነው የሚለው፣ እኔ እዚህ ታሪክ ተጠያቂ አይደለሁም ነው የሚለው። እንደዚህ ካለ ደግሞ የእሱ ልጅም ሲመጣ እኔ አያገባኝም፣ አባቴም እንዲህ ብሎ ነው ያለፈው፣ አባቴ በራሱ ነገር ይቀጣ ነው። እንደዚህ ከሆነ ደግሞ ሁሉም ምን ያገባኛል፣ ምን ያገባኛል እያለ ሀገሪቷ ምድረ በዳ ሆና የምትቀር። ስለዚህ ሰው እስካለበት ድረስ እስከኖረበት ድረስ ሀገሩ ነው። ስለዚህ ሀገሩን ጠብቆ መኖር አለበት፣ ማሰብ አለበት። ምክንያቱም በምንም ተአምር ከዚህ ማህበረሰብ ሸሽተን ከዚህ ሀገር ሸሽተን ልንኖር አንችልም። ስለዚህ ሁሉም ኃላፊነት መውሰድ አለበት። ለአንድ ችግር፣ ለዚህ ሀገር ተጠያቂ እኔ ነኝ፣ መፍትሄውም እኔ ነኝ ብሎ ማሰብ አለበት። አንድ ሰው እራሱን የመፍትሄ አካል ራሱን ከጥፋት ማዳን በራሱ መፍትሄ መስጠት ነው። እኔ ለዚች ሀገር ውድቀት፣ ለዚች ሀገር አንድ ቀዳዳ ከመብሳት ማዳን ራሱ አንድ ቀዳዳ መድፈን ነው። ችግር አለመፍጠር በራሱ መፍትሄ ነው። ትክክል። ስለዚህ እኔ ተማሪ ከሆነ በስነ ስርዓት መማር፣ የትምህርት መስመሩን ጠብቆ መማር፣ ነጋዴም ከሆነ ትክክለኛ የንግድ መስመር ጠብቆ መኖር፣ የቤተ ክርስቲያን አገልጋይም ከሆነ እንደ ቤተ ክርስቲያን አገልጋይነቱ መስመሩን ጠብቆ መኖር፣ ራስን ችሎ መኖር ነው የሚያስፈልገው ብዬ ተስፋ አደርጋለሁ። ማንም ሰው ኃላፊነቱን ከተወጣ ችግሮች፣ ቀዳዳ የሀገሪቷ ቀዳዳ ይደፈናል። አንዳንድ ቀዳዳ ነው አንድ ሰው አንድ ቀዳዳ ነው ለዚህ ችግር። ስለዚህ እነዛ ቀዳዳዎች ደግሞ ሲሰባሰቡ፣ በቃ ባዶ ይሆናል። ኢሚዲትሊ ወና ነው የሚሆነው። ስለዚህ አንድ ሰው የራሱን ኃላፊነት መወጣት አለበት ብዬ አስባለሁ። እንዳለው አቅም፣ እንዳለበት ሁኔታ፣ እንዳለው ተሰጦ የራሱን ነገር ተጠቅሞ በዚህ ሰዓት ችግር አለመፍጠር በራሱ መፍትሄ ነው። በቃ የችግር አካል አለመሆን በራሱ ለሀገሪቷ አንድ እንጨት ማቀበል ነው። በጣም ነው የማመሰግነው። በእውነት ጎን ለጎን እንግዲህ ከመጽሐፉ ጋር አያይዤ ሀሳቦችን ብታጋራን በሚል ነው እዛ እዚህ የተረገጡ ሀሳቦችን እየጠየቅኩ እና አንተም ስጠን መልስ እያልኩ ያለሁት። እንደው ወጣትነት በአንተ ምን አይነት ትርጉም አለው? እስኪ ንገረል አንዳንዶች ወጣትነት እሳትነት ነው ተጠንቅቀው ይሞቁታል፣ አሊያም ደግሞ ተቃጥለው ይጠፉበታል ይላሉ። ይህን ሀሳብ ምን ያህል ትስማማበታለስ? ጎን ለጎን ሀሳብ ተጨማሪ እንዲሆን መንደርደሪያም ምናልባት ይኖርሃል። በእርግጥ የራስ መንደርደሪያም። ወጣትነት እንግዲህ ብዙ ጊዜ እኔ የማየው ቤተክርስቲያን አገልጋይ ስለሆን ከቤተክርስቲያን ታሪክ አንጻር ነው ያው ብዙ ቁም ነገሮች ተሰርተውበታል። ሌላ ወደ ሌላ ነገር አይወሰድብኝ እንጂ እኔ ሀያ አምስት አመተኝ ነው። በሀያ አምስት አመቱ ብዙ ሰው ብዙ ነገር አድርጓል። ክርስቶስ በሰላሳ አመቱ ትምህርት ጀመረ። ሶስት አመት ነው ያስተማረው። ሶስት አመት ያስተማረው ትምህርት ኢየሱስ ክርስቶስ እንግዲህ አሁን ከኢየሱስ ክርስቶስ ልደት ሁለት ሺ 18 ደርሰናል። እስካሁን የክርስቶስ ስም አልጠፋም። ያስተማረው ሶስት አመት ነው ስራው ግን 2018 ዓመት ይመጣል እና በእድሜ ብዙ ቁም ነገር ይሰራል። እድሜ መጥፊያም ነው መልሚያም ነው እና ይሄ የወጣትነት እድሜ የእሳትነት እድሜ ነው ይባላል። የእሳትነት እድሜ ነው። እንግዲህ እሳት ያገኘውን ነገር ይበላል፣ ያገኘገውን ነገር ያቃጥላል ያገኘውን ነገር ወደ ማንደድ ነው የሚሄደው። ከዛ በኋላ እንግዲህ የሚቀጥለው የጎልማሳነት እድሜ ነው። እና እንግዲህ ሰው ከተፈጠረበት አራቱ ባህሪያት ተስጋ ከምንላቸው እሳት፣ መሬት፣ ንፋስ፣ ውሃ ከሚለው ነው። እና የመጀመሪያው ከዛ እሳት ንፋስነት ነው ህጻንነት ነው። ይሄኛው ደግሞ ወጣትነት ነው ቢሰራበት ፍንቅልቅል የሚያደርግ ለውጥ የሚያመጣበት ነው፣ ባይሰራበት ደግሞ ህይወቱንም ማዘግት የሚያደርግበት እሳትነት ነው። እሳት ቁም ነገር ብናደርግበት ብረትን አቅልጦ ብዙ ቅርጽ መስራት ይችላል። መጥፊያም ከሆነ ደግሞ አገር አንድዶ ምድረ በዳ ያደርጋል። እሳት እንደ እድሜ ነው። ከዛ በኋላ እንግዲህ የሚመጣው የመሬት እድሜው ነው እና የመሬት እድሜው ነው ሁሉን ነገር ቻል አድርጎ አርፎ ተረጋግቶ የሚያስብበት ነገር ግን የእሳትነት ባህሪ ያልጠፋለት ነው። የአራተኛው ደግሞ የውሃነት እድሜው ነው። እርግት የሚልበት ጸጥ የሚልበት እድሜው ነው። ከዛ በኋላ ምንም ነገር የማይችልበት ነው። እና ብዙ ጊዜ ወጣትነት ሲነሳ ሽምግልና ትዝ ይለኛል። ምክንያቱም አንዳንድ ሰዎች ምን ይላሉ ሽምግልና በወጣትነት ያስቀመጥነውን ሚሞሪ እያወጣን የምናስብበት ነው። ብዙ ጊዜ ሽማግሌዎች ማውራት የሚወዱት በወጣትነታቸው የነበራቸውን ነገር የማውጣት ነገር ስላለባቸው ነው። በጣም መደመጥ ይፈልጋሉ ሽማግሌዎች። ስለዚህ በወጣትነታችን ለሽምግልናችን የምናወራውን ነገር የምንናገረውን ነገር ጥሩ ታሪክ ማድረግ አለብን። ወይኔ ይህን ባላረግ፣ ወይኔ ይህን ባላረግ፣ ወይኔ በዚህ ባልገባ፣ ወይኔ በዚህ ባልወጣ የምንለው ልክ ስናረጅ ስለዚህ በዚህ ቁም ነገራችን መስራትም ካለብን እጃችንን እግር አድርገን በደንብ መስራት አለብን። መማርም ካለብን እንደዛው። መነገድም ካለብን እንደዛው። እውቀት መያዝም ካለብን እንደዛው። ልክ ስናረጅ፣ ሽማግሌዎች ልክ ሲያረጁ ነው በጣም ቁም ነገር የሚያወሩት በወጣትነታቸው የነበረው መጥፎ ነገራቸውንም እኔ እንደዚህ አድርጌ ነበር፣ ከእኔ ተማሩ የሚሉትም ጥሩ ነገርም አድርገው ከሆነ እንደዚህ ነበረ በንጂ ስለዚህ እንደዚህ አድርጉ ብሎ የሚያወሩት በወጣትነት የነበራቸውን ታሪክ ነው። ስለዚህ ወጣትነታችን ሰዓታዊ እድሜ ስለሆነ ካወቅንበት ልክ እንደ ሰዓቱ እንደ ብረቱ ብረት የማቅለጥ ኃይል አለ፣ ጉልበት አለ፣ እውቀት አለ፣ አይናችን አልደበዘዘም። ረጅም ሰዓት ማንበብ ይችላል፣ ረጅም ሰዓት መንገድ መሄድ ይችላል፣ ረጅም ሰዓት ቆሞ መስራት ይችላል። ሽምግልና ሲኮን ግን ረጅም ሰዓት ላይ ያነብ ይችላል፣ መነጽር ይፈልጋል፣ ያረጃል። በማታ ላይ ያነቡ ይችላል ሽማግሌ። ስለዚህ በወጣትነታችን ማንበብ አለብን መስራት አለብን መንቀሳቀስ አለብን ብዙ ነገር መጠቀም አለብን። ካልሆነ ደግሞ ልክ ሀገር እንዳጠፋው እሳትነታችን ተነሶ ሀገር ምግብ ማቀሳቸው ምድረ በዳ ልንን ስለምንችል እና በሽምግልናችን የምንነግረው ታሪክ እንዳይኖረን ያደርገናል፣ ካልተጠቀምበት። ስለዚህ ወጣትነታችንን በጥሩ ነገር ለልጆቻችን ሽማግሌ የሆነ ስንናገር ጥሩ ታሪክ እንዲኖረን በሽምግልናችን የምንሰራም ከሆነ መስራት የምናነብም ከሆነ የምንጽፍም ከሆነ በደንብ መጻፍ ጊዜያችን ስለሆነ እና የአስራ አምስት ድንግ በዚሁ አጋጣሚ በአስራ አምስት ዓመት ቁም ነገር አይሰራም የሚል ሰዋል። አስራ አምስት ዓመት ጌታን ጸንሳለች ድንግል ማርያም በአስራ አምስት ዓመቷ ተሰዳለች። ጌታን ስትወልደው አስራ ስድስት ዓመቷ ነበር። ተሸክመውም ግብጽ ስትሄድ ህፃን ልጅ ነበረች። የአስራ አምስት ዓመት ልጅ አሁን ገና በጣም ህፃን ተብሎ የሚታሰበው እና ቁም ነገር ይሰራበታል። ክርስቶስ በሰላሳ 30 አመቱ ሶስት ዓመት ተኩል ነው ያስተማረው። ለብዙ ሰዎች አይደለም ያስተማረው፣ ለአስራ ሁለት ሰዎች ነው ያስተማረው። ሊያውም ላልተማሩ ሰዎች አይሁድ በጣም ኦሪትን በደንብ የተማሩ ፍልስፍና የተማሩ አይሁዶች ነበሩ። ለእነሱ አላስተማራቸው ገበሬዎች፣ አሳት ብረት ቀጥቃጮች፣ ከናዝሬት ከተናቀ መንደሪ ወጥቶ አስራ ሁለት ሰዎች ነው ያስተማረው። ሶስት አመት ነው ያስተማረው። ሶስት አመት አስተምሮ እስካሁን ግን ክርስቶስ ስሙ አልጠፋም በምድር ላይ ሞቱም አልተረሳም በምድር ላይ አልቀረም። እና ቁም ነገር ይሰራበታል። በወጣትነት እና ቁም ነገር ስሩበት ብዬ ነው የምመክረው። አመሰግናለሁ። በጣም አመሰግናለሁ። በእውነት ግሩም ሀሳቦችን እጭቅ አድርጎ የያዘ አንባቢ መሆኑን ያስመሰከረ ቃላቶቹን ተጠቅሞ ወንድማችን ተገኘ ወርቅ አውላቸው መክሮናል። ምክር ሀሳቡን እንግዲህ መጠቀም ለፈለገ ጠቃሚ ሀሳብ ከውስጡ ታገኛላችሁን እምነት አለን። በጣም እናመሰግናለን። በሌላ መርሃ ግብር እንገናኛለን። በዛ መርሃ ግብር ከመገናኘታችን ቀጠሮ ሰጥተን ከመሄዳችን በፊት ግን እንደው አንዳንድ ነገሮችን በሰል ያሉ ሀሳቦችን እየሰነዘረልን ስለሆነ ቢሰጠንና በተለይ ወጣቶች ከዚህ ወንድማችን የምትማሩት ብዙ ነገር ይኖራል በሚል እንግዲህ ከእድሜ ጋር የተያያዙ ሀሳቦችንም አቅርቦልናል። ግን ደግሞ እንደው ባለቀው ጥሩ ነው መሸኛና መውጫ የሚሆንን ሀሳብ ቢያጋራን የሚል ስሜት ስላለኝ እንደው ያጋራን እስኪ በአሁኑ ሰዓት ከህጻን ጀምሮ እስከ አዋቂ ድረስ በዚህ በአንድሮይድ ስልክ ተለክፈናል። አብዛኛውን ጊዜያችንን ከሀርድ ኮፒ ይልቅ ሶፍት ኮፒ ላይ ትኩረት እያደረግን ነው። እርግጥ ነው አሁን ቴክኖሎጂ ወደዛ እየሄደ ስለሆነ መገደድ አለ። ግን በአብዛኛው የምንታዘበው እዛ ላይ የሚገኙ ብዙ ነገሮች መረጃዎች ናቸው። መረጃ ደግሞ እውቀት አይሆንም። በአብዛኛው እውቀት ውስጡ የለም ማለት ግን አይደለም በመሰረቱ ነገር ግን የመረጃ ቋት ሆነን በስጋትና በፍርሃት አክሽን ከመውሰድ ይልቅ ዝም ብሎ እጅና ጣጥፎ መቀመጥ አይነት ስነ ልቦናዊ ቅርቃር ውስጥ እንድንገባ እያደረገን ነው። ወደዛ የተገፋን የተገፋ ነው ያለ ነው። እንደዛም ሆኖ ደግሞ ያለንን አተያይና እይታ ጭምር እየተነጠቅንበት ነው፣ እየታጠብን ነው። ከውስጣችን ብዙ ነገር እየወጣ በዛ ቦታ ላይ የሚከመረው ሌላ አዲስ ልምምድና አስተሳሰብ ጉድ እየሰራን ነው። ቀደም ሲል ያልከውን ግላዊ እይታዎች ላይ የተቸነከርን ከራስ በላይ ንፋስ የሚል አተያይ ውስጥ የተወሸቅን ሰዎች እንድንበዛ አስድርጎናል። የዛ ተጽዕኖ እንዴት ልንገላገለው እንችላለን? ስነ ንባብ ልምምድ ሲሰፊ ሰፊ ጊዜ ረዥም አመት ከእኛ ጋር አንባሃል። አብዛኛውን ሽልማቶች ውስጥም መጽሐፍ ነው እኛ የምንሸልመው የንባብ ልምምድህም ከፍ እንዲልም አንድ አስተዋጽኦ አድርጓል። ፈለ ገብራን ቤተ ንባብ ልክ እናት ዋጋ ትከፍልል እንደነበረው ማለት ነው። ከዛ ጎን ለጎን እንደው እዚህ አካባቢ ላይ ያሉ ወጣቶችንም ጎን ለጎን መምከርም ትችላለ። ወንድሞቻችን ናቸው፣ እህቶቻችን በሴቱ በኩልም አሉ። ብዙዎቹ በርካታ ወጣቶች አሉን። እኛ የታደልንን የሰፈራችን የከተማችን ልጆች ግን ከመጽሐፍ ጋር ያላቸው አታችመንት እስከዚህም ነው። አንባቢዎች ጥቂት ናቸው። የላይብራሪያችን አባል አራት ናቸው። አንተ ወንድም እንዳልካቸው እና ሰውነት አንድ ደግሞ ወንድማችን ማን ነበረ? እንዳልካቸው ጓደኛ ካፌ ሊጠፋ ነው። አራት ልጆች ናቸው። ሌሎቹን እንግዲህ የሺም ትመጣ ነበረ። በጣም የረጅም ጊዜ ደንበኛችን አሁን በስራ ጫና በሚል እንግዲህ ቀርታለች። እንዴት ሊናበብ ይችላል? እየተማርክ ነው፣ ስራ እየሰራህ ነው። እንደገና ደግሞ ጊዜ ካለኝ ንባብ ላይ ነው ትኩረት የማደርገው ብሏል። ግን ብዙዎቻችን ጊዜ ካለን ምን ላይ ነን? ማህበራዊ ሚዲያ ላይ ነው የምንጣደው። እስኪ ያንን ልምምዳችንን በምን እንግታው? ያንተን ልምምድ እስቲ እንጋራው። ምን አይነት ስሜት ነው የሚሰማ መጽሐፍ ስታነብ? ልክ እንዳልኳችሁ ቅድም ያነሳሁትን ሀሳብ ነው አሁን መልሼ ማነሳው። እንደ አጋጣሚ ያገኘሁት ልክ እንደዚህ መጽሐፍት የምታነብ ልጅ መጽሐፍትን ማንበብና ለምሳሌ አሁን አንዳንድ መጽሐፍት በፊልም ቢቀየሩ ደስ ይለናል ብናያቸው ብሎ አንድ ሀሳብ አቀረብላት ለዛች ልጅ። ያቺ ልጅ መጽሐፍ የምታነብ ልጅ ነበረች። ፊልም ማለት ያለቀለት የተጨረሰለት ነገር ነው፣ ወደ አይምሮህ የምትከተው ምንም፣ አይምሮህ የሚሰራው ስራ የለም፣ ምንም የሚያስቀረው ነገር የለም። ምናልባት ፊልሙን እንደ አጋጣሚ አይምሮህ ሊቀር ይችላል፣ ግን ምንም አእምሯችንን ኦፕሬት እንዲያደርግ የሚሰጠው እድል አይኖርም። መጽሐፍትን ስናነብ ግን ቪዥዋላይዜሽናችን ያንን ፊልም አይምሯችን ላይ እንሰራዋለን። ስለዚህ አሁን እኔም ጌቱም ሌላም ሰውን መጥቶ ይሄ መጽሐፍ ቢሰጠን በተለያየ ከለር በተለያየ እይታ ፊልም እንሰራለን ማለት ነው። ዳይሬክተር ብንቀመጥ ይህን ፊልም አራት ቦታ አድርገን በአራት አይነት መልኩ መስራት እንችላለን። ግን አንድን ፊልም ብናየው ሁላችን ተመሳሳይ ነገር ነው፣ አንድ አይነት ነገር ነው አይምሯችን ውስጥ የሚቀመጠው። እና መጽሐፍት መጽሐፍን ስናነብ አይምሯችን እንዲያሰላስብ፣ እንዲያገናዝብ፣ እና እንዳይዶሎዱም ስለት እንዲሆን ዶሎዱም ስለት እንዲኖረው ሼፓፓ ያደርገዋል፣ ይቀርዘዋል። እና እድል ይሰጠዋል፣ የማሰላሰያ ጊዜ፣ የማመዛያዘኛ ጊዜ ይሰጠዋል ማለት ነው። መፍትሄ የማመንጨት ብቃት ይኖረዋል እና በዚህ ጊዜ ደግሞ ከሶሻል ሚዲያ ጋር ያለን አታችመት ደግሞ መስተካከል መቻል አለበት። አንደኛው ሶሻል ሚዲያ የስልጣኔ